አሰላሙ አሌይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናቸው። ዛሬ በሚገርም ቪዲዮ መጥቼላችኋለሁ። የፊት ክሬም ይዤላችሁ መጥቻለሁ። ማታ ማታ የምትቀቡት በየቀኑ ማታ ማታ የምትቀቡት ክሬም ይዤላችሁ መጥቻለሁ። በቀንም መጠቀም ትችላላችሁ። ለፊታችሁ፣ ለገላችሁ፣ ለእጃችሁ፣ ለእግራችሁ ለአጠቃላይ ለሰውነታችሁ የምትቀቡት ክሬም ይዤላችሁ መጥቻለሁ። እዩት ፊቴን ምን እንዳስመሰለልኝ በአንዴ ስጠቀሙ። ከእንግዲህ በውጭ ፕሮዳክት መግዛት ቀረ። ውድ ብር አውጥታችሁ የምትገዙ ፕሮዳክት የምትገዙ፣ በዛ ላይ እኮ ውጤት አታገኙበትም። ለጊዜው ምናልባት ሻይን ያደርግላችኋል ቆዳችሁን። ከዛ በኋላ ሁልጊዜ መጠቀም አለባችሁ። ሁልጊዜ ካልተጠቀማችሁ ስትተው፣ ተመልሶ ወደ ቦታው ነው የሚመለሰው ስለዚህ ይሄንን ክሬም ለገላችሁ ለፊታችሁ፣ ለቆዳችሁ የሚሆን ክሬም ነው። ቪዲዮን ላይክ አድርጉት፣ አሰራሩን አሳያቸዋለሁ። ቪዲዮን በላይክ ጀምሩት። እዚህ ጋር በዋነኝነት የምጠቀመው ቫዝሊን ነው። ቫዝሊን ኦሪጂናሉ መሆን አለበት። ሁለት ማንኪያ ቫዝሊን እጠቀማለሁ። ሁለት ማንኪያ ቫዝሊን ልክ እኔ እንደሰራሁት አድርጋችሁ ስሩት። ቀላል አሰራር ነው። በቤታችሁ ውስጥ ልክ እንደዚህ ፊታችሁ እንዳይሸበሸብ ጥርት ያለ ፊት እንዲኖራችሁ፣ ቆዳ እንዲኖራችሁ፣ ቆዳችሁ ፋፍክት የሚያደርግላችሁ የፊት ክሬም ነው። እዚህ ጋር ቤቢ ኦይል ጨምሬ ያለው አንድ ማንኪያ ነው የጨመርኩት መጨመር ትችላላችሁ። እስከ ሶስት ማንኪያ አራት ማንኪያ መጨመር ትችላላችሁ። ሁለት ማንኪያ አሎቬራ እጠቀማለሁ። የተዘጋጀውን ግዴታ የተዘጋጀውን ነው መሆን ያለበት። ብዙ ጊዜ ውጭ ስለሚቆይ ለብዙ ጊዜ ውጭ ስለሚቆይ እንደዚህ የተዘጋጀውን ነው መጠቀም ያለባችሁ። ፍሬሹ ከሆነ ቢያንስ ለሳምንት የምትጠቀሙት ፍሪጅ ውስጥ አርጋችሁ ነው በፍሬሹ ከሰራችሁ ማለት ነው። እነዚህን ግብዓቶች በደንብ አድርገን እናቀላቅላቸዋለን በደንብ አርጋችሁ አንድ ላይ አዋህዷቸው። በደንብ ምቱት። ልክ ክሬም እስከሚ እንዲሆንላችሁ። አያችሁት እንዴት ነጭ እንደሆነ፣ ከውጭ የምትገዙት ክሬም ያስንቃል። በጣም አሪፍ ነው። እውነቴን ነው ምላችሁ፣ የምር ታመሰግኑኛላችሁ። በአንድ ስትቀቡ ቆዳችሁ ልስልስ ነው የሚያደርግላችሁ። በተለይ እጃችሁ ለሚደርቅባችሁ ይህንን ክሬም ተጠቀሙ። አያችሁት! ዋው ምርጥ ክሬም ምርጥ። በቤታችሁ ውስጥ እንደዚህ ክሬም መግዛት ትችላላችሁ። ሞኛ ትሆኑ ብዙ ብር አውጥታችሁ የምትገዙ ሰዎች እንደዚህ በቤታችሁ ውስጥ በቀላሉ ሰርታችሁ መጠቀም ትችላላችሁ። አያችሁ፣ የቤቢ ኦይሉን፣ የአሎቬራውን፣ ቫዝሊኑን አንድ ላይ ሲዋሃዱ የሚገርም ለውጥ ነው የምታገኙበት ቆዳችሁ ላይ። ቆዳችሁ ፏፍክት ያደርግላችኋል። ቆዳችሁ እንዳይሸበሸብ ያደርግላችኋል። ልስልስ ያለ ቆዳ በቃ ሻይን የሚያደርግ ቆዳ ይኖራችኋል። ልክ እንደዚህ ሰርታችሁ በእቃችሁ ክድን አድርጋችሁ ውጭ ነው የሚቀመጠው። ይህንን ክሬም ለህፃን ላዋቂ ይሆናል። ህፃናቶችን መቀባት ይችላሉ። በተለይ ከአንድ ዓመት በላይ የሆኑ ልጆች ገላቸውን መቀባት ትችላላችሁ። ገላቸው እንደዚህ ፓምፐርስ የሚለብሱበትን ቦታ እንዳይደርቅባቸው መቀባት ይችላሉ። ምርጥ ክሬም ነው ለህፃን ለአዋቂ የሚሆን። እናንተም ሁላችሁም ተጠቀሙት። አሁን እየተቀባው አሳያችኋለሁ። ቆዳዬ ላይ እየተቀባው አሳያችኋለሁ። እኔ አብዝቼዋለሁ፣ እናንተ በትንሹ ነው የምትጠቀሙት። ትንሽዬ ትበቃችኋለች። አሁን ይህንን ክሬም ለብዙ ጊዜ ነው የሚበቃችሁ ለብዙ ጊዜ ቀን ቀን መቀባት ትችላላችሁ፣ ፊታችሁ ፀሐይ ላይ የማትወጡ ከሆነ ቀን ቀን መቀባት ትችላላችሁ። ግን እንደዚህ አይነት ቅባት ተቀብታችሁ ፀሐይ ላይ ስትወጡ የባሰ ፊታችሁ ስለሚያጠቁርባችሁ ቀን ቀን አትቀቡት። ፀሐይ ከሌለ ግን የቤት ውስጥ ከሆናችሁ መቀባት ትችላላችሁ። አያችሁት? እጄን እንዴት እንዳለሰለሰልኝ። እጄን ትንሽ ኦቨን አቃጥሎኛል። አያችሁት። ለፊት፣ ለእጅ፣ ለገላ፣ ለሰውነት ገላችሁ በተለይ ከታጠባችሁ በኋላ ገላችሁ ተቀቡት። የምር የምር ታመሰግኑኛላችሁ። ብቻ ሰርታችሁ ተቀቡት። እዩት እዩት፣ ፊቴን እዩት። አያችሁት እንዴት ሻይን እንደሚያደርግ እዩት። ልክ ፕሮዳክት ውጭ ላይ የሚገዙት ለጊዜው የሚያብለጨልጩ ማለት ነው። ይሄ ግን ኦሪጂናል ኦርጋኒክ የሆነ በቤታችሁ ውስጥ እንደዚህ ሰርታችሁ፣ አያችሁት እንዴት እንደሚያብለጨልጭ። ዋው! እዩት። የምር የምር ይሄንን ክሬም እንዳያመልጣችሁ። ሁላችሁም ሼር ሼር አድርጉላቸው። ሁሉም ሰው እንዲጠቀምበት ሁሉም ሰው ጋር እንዲደርስ ሼር አድርጉት። እዩት እንደዚሁ እየተቀባሁት ባጠገባችሁ፣ ለውጡን እዩት። ማሳጅ አድርጉት። ፊታችሁን እንደዚህ ስትቀቡ በጣታችሁ ይዛችሁ ማሳጅ አድርጉት በደንብ አርጋችሁ። ፊታችሁ ለምን እንዳይሸበሸበቀ የህፃን ፊት እንዲኖራችሁ ነው የሚሆነው እንደዚህ ማሳጅ ስታደርጉት ማለት ነው። አያችሁት? ኦቨናል አቃጥሎኝ እጂ? በቡዳ በልተውኝ ነው። እጅሽን ያምራል ብለው ማለት ነው። የሆነ ቦታ ሄጄ ወይኔ እጅሽ ያምራል አሉኝ እና ወዲያው እንደዚህ ሆነብኝ። እስኪ ማሻላ በሉ እናንተ። የስራ እጅ ነው እንግዲህ። ሰው ያለውን ባለውን ማመስገን አለበት። እና ይሄንንም እጅ ሆኖ በሉኝ ወዲያው ወዲያው ልክ እንዳዩኝ እጂ ኦቭን አቃጠለኝ። ገርማችኋል። አሁን ኮሜንት ላይ እንዳስቁ እሺ። አያችሁት? ፊታችሁ፣ እጃችሁ፣ እግራችሁ፣ ገላችሁ ለሁሉም ለሰውነት የሚሆን ክሬም ነው የሰራውላችሁ። ሁለተኛ ክሬም ስሪልኝ ስሪልኝ ብላችሁ እንዳትጠይቁ። ከዚህ የተሻለ ክሬም ከየትም አይመጣም እና ሁላችሁም ተጠቀሙት። ሼር ሼር አድርጉት። አያችሁት ግንባራችሁ ላይ ለሸሸ ፊታችሁ እንዳይጨማድድ እንዳይሸባሸብ ያደርግ እንዳይሸበሸብ ያደርግላችኋል። ልክ እንደዚህ በዚህ እድሜ ማለት ነው። በዚህ ማሻላ ማሻላ በሉ። በእንደዚህ እድሜያችን እንደዚህ አይነት ቆዳ መኖሩ ተመስገን ነው። አልሐምዱሊላ ማለት ነው። ማሻላ በሉ። አያችሁት ዋው እንግዲህ ከወደዳችሁት ሰርታችሁ መጠቀም ትችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። እስቲ ሰርታችሁ ተጠቅማችሁ ካያችሁት በኋላ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። የምር የሚገራርሙ ቪዲዮዎች እየሰራሁላችሁ ነው። ሁላችሁም ተጠቀሟቸው። በተለይ የጸጉር ዜት የጸጉር ውህድ እየሰራሁላችሁ ነው። የፊትም እንደዛው ተጠቀሟቸው። ሼር አድርጉት። ቪዲዮን ላይክ አድርጉት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወሉን ምልክት ካልተጫናችሁ እኔ የምለቃቸውን ቪዲዮ አይደርሳችሁም። ስለዚህ የደወሉን ምልክት ተጫኑ። ሰብስክራይብ ስታደርጉ እና የኔን ዜት መግዛት የፈለጉ የጸጉር ዜት እሸጣለሁ። ዜት ቀሲል፣ ሞሪንጋ፣ ሂና እሸጣለሁ። የኔን ዜት መግዛት የፈለጋችሁ ከፕሮፋይሌ ስር የቴሌግራም ሊንክ አለ፣ በዛ ተጭናችሁ በቴሌግራም መጥታችሁ ማዘዝ ትችላላችሁ። ኢትዮጵያ ለምትገኙ ኢትዮጵያ ወልቂጤ ላይ አለላችሁ ማዘዝ ትችላላችሁ። እዘዙ፣ የኔን ዜት ግዙ። ጸጉር ያጠቁራል፣ ጸጉር ያለሰልሳል፣ ጸጉር ያሳድጋል። ብዙ በተለይ እናቶች ተጠቅሞት አመሰገኑት። ለምን ጸጉር ያጠቁራል እና ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ደና ቆዩልኝ።